ጦርነት የተለያዩ ፖለቲካ ኃይሎች በመግባት በመደራደር መፍታት ያልቻሉትን ፖለቲካዊ ፍላጎት በኃይል ሥልጣን ለመቀማት ወይም ያለውን ሥልጣን ለመጠበቅ የሚደረግ ጦርነት ሆኖ በተለያዩ ሀገሮች ይተገበራል። በእኛ ሀገር ሁኔታ የሚደረግ ጦርነት በሕገ መንግሥቱ መሰረት የኢትዮጵያ ሉዓላዊነት ብሎም ዳር ድንበሯን ከማንኛውም አደጋ ለመጠበቅ በሕዝብ የተመረጠን መንግስት ለመከላከል የሚደረግ ፍትሐዊ ትግል ነው። ሰራዊታችን ለሰላም መስዋዕትነት የከፈለ አሁንም እየከፈለ ያለ የሰላም ኃይል ነው። ሰላሙን ለማጥበቅ አሁንም በተለያዩ መንገድና ሁኔታ የገጠሙትን ፈተናዎች ሁሉ እየተጋፈጠ ከጊዜ ወደ ጊዜ ሰላሙን እያስጠበቀ መሆኑን በወዳጅም ጠላትም የሚያውቀው ነው። አሁንም የፕሪቶሪያን የሰላም ስምምነት ይሁን ሌሎች ማናቸውንም በሰላም ማለቅ ያለባቸውን ጉዳዮች ግንባር እንደሚሰራ ከዚህ በፊትም ደጋግሞ የገለጸው በተግባር የሚያስመሰክረው ሀቅ ነው። ለሰላምም ማንኛውንም መስዋዕትነት ይከፍላል። እኛ ወታደሮች በጦር ሜዳ የሚወድመውን ንብረት የሚጠፋውን ሕይወት በአይናችን ስለምናይ ከማንም በላይ ለሰላም ጠበቃ እንቆማለን። የመንግስታችንና የተቋማችን መርሆም ይኸው ነው። አሁንም ለሰላም እንተጋለን። በወታደራዊ ግዳጅ ወይም ተልዕኮ የተለያዩ ሁኔታዎች ያጋጥማሉ። ጦርነት አሸነፍን ተሸነፍን የሚባለው ደግሞ በአጠቃላይ በጦርነት ውጤት ነው እንጂ በእያንዳንዱ ኦፕሬሽን ብቻም አይደለም። በተለይ በታክቲካል ደረጃ መገፋፋት፣ መውረድና መውጣት የነበረ ያለና የሚኖር ነው። በዚህ ወቅት ተቃራኒ ኃይሎች ጥፋት ሲያጋጥማቸውም ለጥፋቱ የተለየ ምክንያት በመስጠት ጉዳዩ የተለየ መልክና ሁኔታ እንዲይዝ መፍጨርጨራቸውም አይቀርም። ሠራዊታችን ለሰላም የተቋቋመ ኃይል ነው። ይህ የሕዝብን ጥቅምና ፍላጎት ያስቀደመ አካል የውስጥ ጸረ ስራ ኃይሎችንና የውጭ ጠላቶችን እየመከተና እየደመሰሰ በድል ላይ ድል እየደረበ ሀገር ያስቀጠለ የሕዝብ ኩራት ነው። እንቅጭ እንቅጯን በጥቂቱ ለመማማር ያህል እናውራ ከተባለ ግን ከጣርማ በር መመለስን፣ ከጋሸና መንከላወስን፣ ከካሳጊታ መኮሰስን ያለ ቃላት ጋጋታ በሁሉም የጦር ግንባሮች የነበረውን ሁኔታ መለስ ብሎ ማስታወስ ያስተምራል እንጂማ ለታጣቂያቸው መናገሻው አዲስ አበባ እንዳትገቡ ተብሎ ተመለሱ ያለችን አሜሪካ ነች ብሎ ማወሻከት ሆድ ሲያውቅ ዶሮ ማታ ይሆናል። አይህች የፈረደባት አሜሪካ! አገሩን ከልብ የሚወደው ህዝባችን የሰላምን ዋጋ ተረድቶ ይሁንታውን አረጋግጦ ጉዳዩ በስምምነት ፕሪቶሪያ ላይ ሲቋጭ አስገድደናቸው ነው ማለት ህዝብን ሰላምን መናቅ ይሆናል። የሆነ ሆኖ ሰሞነኛው ከበሮ ድለቃና ነጋሪት ጉሰማ በዚያን ክፉ የጦርነት ወቅት የጠፋውን ሕይወት የወደመውን ንብረት መዘንጋት ይሆናል። የትኛውም የሀገራችን ህዝብ ለሚፈልጋት ውድ ለሆነችው ሰላም እንቅልፍ ማጣት እንጂ በማይሰምር በማይሳካ ቅዠት መናወዝ ማንንም አያስተምርም፣ አያኖርም።